የካብኩተን አደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ፣ በጣም በሚያሳዝን ሁኔታ እንግዲህ ገንብተው ገንብተው ገንብተው እዚህ ደርሰው ነበር። በአንድ ሰከንድ ውስጥ እንግዲህ ብትንትን ወጣል። እንደምታያቸው ሀይሚና ብሩክ በሚያሳዝን ሁኔታ ውስጥ ይገኛሉ። ጅማሯቸው ደስ ይል ነበር በጣም ብዙ ሰዎች ጓጉተው እነዚህ ልጆች አንድ ላይ በሆኑ በተፋቀሩ ጥሩ የፍቅር ጊዜያቶች በኖሯቸው ጥሩ ሕይወትን በመሰረቱ እያሉ ጉጉት ላይ ነበሩ። ያንን ጉጉታችንም እንግዲህ ቀስ በቀስ እንቁላሊ በእግሮ ሄዳል እንደሚባለው፣ እነሱም ቀስ በቀስ እንግዲህ በእግራቸው እየሄዱ ጥሩ ጓደኝነትን መስርተው ጥሩ ፍቅርን ላይ ይገኙ ነበር። ድንገት እንግዲህ ስኬት ላይ ደረስን። በደንብ ተግባባን፣ በባህሪ በደንብ ተዋህድን፣ በደንብ እሷ ለሱ እሱ ለእሷ ጥሩ እይታ፣ ጥሩ አመለካከት፣ ጥሩ አስተሳሰብ ሲኖራቸው ጥሩ ገቢን ሲያገኙ እንግዲህ በድንገት ከባድ ነገር ተመልካችም ብሩክም ሀይሚም ያልጠበቀችው ነገር እንግዲህ ዱብዳ ወርዶባቸዋል ማለት ነው። ከትናንት በፊት ነው ይሄ ቪዲዮ እየተለቀቀው እንግዲህ አንድ ሰው መጦ ከዚህ በፊት ወደሽ ፈቅደሽ አምነሽበት ቀለበት ላርግልሽ ብዬ በትንሽ ጊዜያት የፍቅር ጊዜያት የፍቅር ቆይታችን ተወጅ ነበር፣ ወድሽ ነበር። ቀለበት አርጌልሽ ደስ ብሎሽ ወስደሽ ነበረ። ነገር ግን አሁን ላይ ለብሩክ እውነቱ መውጣት አለበት እውነቱ ማውራት አለብን በማለት ቢጠይቃትም ሀይሚ እንደዛ ሊሆን አይችልም፣ ያንተን ቀለበት አርጌው አላቅም፣ በጭራሽ ስላልፈለግኩት ማድረግ አልፈልግም እኔ በዚህ ሰዓት ከብሩክ ጋር የሚያጣላኝን ነገር ከብሩክ የሚያርቀኝን ነገር አንዳችም ነገር አላደርግም የሚል ምላሽ ነበር የሰጠችው። እሱ ግን በሁለታችን መጫወት አትችም፣ ወይ እሱን ምረጪ፣ ወይ እኔን ምረጪ። ግን እኔ በጣም ስለምወድ ስለማፈቅርሽ ታውቂያለሽ፣ ለአንቺ ቦታ አለኝ። ለብሩክ እውነታውን ንገሪውና አንቺ ከእሱ ጋር ለስራ ነው የተገናኘሽው፣ ቀለበቱንም ለስራ ለስራ ሲሆን ነው የምታወልቂው የመሰለኝ እንጂ እኔን ስላልፈለግሽኝ አልመሰለኝም ያወለቅሽው ስለዚህ ለብሩክ አሁኑን መደውል አለብሽ ብሎ እንግዲህ ከፊት ለፊቷ ቆሞ በጣም በከባድ ማስፈራሪያ እንግዲህ እየጠየቃት ነበረ ምንም አይነት ምርጫም አልሰጣትም ምንም አይነት ሰከንድ ሽርፍራፊ ሰከንድ እንኳን አልሰጣትም ሀይሚም በጣም ተስፋ በመቁረጥ ውስጥ በጣም በመደንገጥ በጣም በመናደድ በልጁም እንግዲህ ለብሩክ በሚያሳዝን ድምፅ ከባድ በሆነ ድምፅ ደውላ እንግዲህ ወደ እሷ እንዲመጣ። ብሩክም በስልክ ነው ገና ያወቀው የሆነ ችግር እንዳለ ከድምጿ በጣም ነው የተረዳው ማለት ነው። ከመጣ በኋላም እንግዲህ ሀይሚ ካሁን ካሁን ፕራንክ ነው ትላለች ብለን ወይ ልጁ ፕራንክ ነው ይላል ብለን እየጠበቀን ነበር፣ ወይ ብሩክ የሆነ ነገር ብቻ የሆነ ተአምር እንዲፈጠር ነበር ብዙዎቻችን በጉጉት እየጠበቀን የነበረው ቪዲዮ ተጀምሮ እስኪ ያልቅ ድረስ ማለት ነው። ነገር ግን ፕራንክ ነው አልተባለም፣ ምንም ነው አልተባለም። ሀይሚና ብሩክ እየሄዱ ብሩክ በጣም በሚያሳዝን ሁኔታ የሚጠይቃት አንድ ጥያቄ ነበረ። እንዴት ከኔ ጋር ሁነሽ ነው ይህንን ያደረግሽው? እንዴት ለእኔ ዋሽተሽ ነው? እንዴት ቀለበት እስከ ማደግ ደርሰሽ ሀይሚ ለእኔ ደበቅሽኝ፣ ለእኔ ዋሸሽኝ የሚል የተደጋገመ ጥያቄ ነበር የሚጠይቃት። ሀይሚ ግን በጣም በማዘን ውስጥ ዝምታዋ አንሰብራለች ማለት ነው፣ እንግዲህ እውነታውን ተናግራለች ማለት ነው። ምንድን ነው የተፈጠረው ነገር? ይሄ ፋሲል የሚባለው ልጅ ማን ነው? የእሱ ማንነት እንደነገርኳችሁ ሶሻል ሚዲያ ላይ ያለ ሰው ነው። በሀይሚና በብሩክ መሀል ጣልቃ ሊገባ የቻለበት ምክንያት ምንድን ነው? የምር ሀይሚ ይህንንስ ነገር አድርጋው ነው ወይስ ደግሞ ድንገት የተፈጠረ ነገር ነው። ምንድን ነው ማለት የፍቅር ግንኙነት ማንም ሰው ሊጀምር ይችላል። ከሆነ ሰው ጋር የሆነ ጊዜ እያወሩ እያወሩ ሲቆዩ ትክክለኛ ፍቅርም ላይሆን ይችላል እኮ፣ ብቻ ማውራታቸው ብቻ የፍቅር ግንኙነት አለን ብለው ሊያወሩ ይችላሉ። ልክ ዳኒ የሆነ ጊዜ ላይ ሩታ ላይ እያደረገው ነገር ካስታወሳችሁ፣ ስታወሪ ነበር መንገድ ላይ ስታልፊ ያይሽ ነበር፣ መንገድ ላይ ሳልፍ ታየኝ ነበር፣ ሀይል እንባባል ነበር፣ ቴክስት እንጻጻፍ ነበር፣ ስለዚህ ተወድ ነበር እኔም እወድሽ ነበረ እወድሻለሁ ነው እያለ ብዙ ጊዜዋን መከሯን ቁም ስቅል ያሳያት ስቃይዋን ያበላት፣ እንደዛ ብሎ ነው። እና ምናልባት ሜቢ ሀይሚ ከዚህ ልጅ ጋር የሆነ ጊዜ ማውራት ጀምራ ሊሆን ይችላል ቴክስቶች መጻጻፍ ሊኖሩ ይችላሉ፣ ማውራቶች ሊኖሩ ይችላሉና፣ ግን እኔ ግራ የገባኝ ነገር ቀለበት እስከ ማድረግ የደረሰችበት ሁኔታ፣ ለዛውም በዚህ ፍጥነት፣ ለዛውም ብሩክ እያለ እሺ ተውት፣ ብሩክ እያለም ይሁን ከብሩክም በፊት ይሁን ኢትስ ኦኬ ይሁን ችግር የለውም። ግን ተሳስታ እንኳን እንዴት ሚዲያ ላይ ወጣት ታውረውም ይህን ነገር እንዴት ነገር የሆነ ጊዜ ተናግራ ነበር፣ ትምህርት ቤት ላይ እያለች የአይን ፍቅር እንደያዛት፣ ልጁን በጣም እንደምትፈልገው እንደነበረ፣ ከዛ በኋላም ድጋሚ እንዳልተገናኙ። ይህንን ሁሉ ማውራት የቻለች ልጅ እንዴት ነው ቀለበት አድርጋ ከልጁ ጋር እያወራች? ይሄ ከብሩክ የሚደበቅ ነገር ሆኖ አይደለም። እመኑኝ እዚህ ጋ የሆነ ክፍተት አለ። ክፍተት የተፈጠረው በሀይሚ ነው። ሀይሚ ደካማ ጎኗን እየተጠቀሙባት ነው የሚገኙት። እረ፣ ወደዛ እንደው በዛ በጣም የእውነቴን ነው። የኢትዮጵያ ሕዝብ ግን ምን ሆኖ ነው ሰው ሲዋደድ ሲፋቀር እንደዚህ በቀንቅልፍ የሚነሳው ነገር አልገባኝም። እች ልጅ እመኑኝ እያስፈራሯት ነው። እኔ ባለፈው ከትናንት በፊትም በሰራሁት ቪዲዮ ብዙዎቻችሁ ተነጫነጫችሁ ጮኻችሁብኝ እንጂ ማለት ነው ሀይሜነ እያስፈራሯት ነው። ለሚዲያ ያችን ትምህርት ቤት የነበረቻትን ላይፍ ከትምህርት ቤት የነበረውን ጓደኛዋ የነበረውን ነገር እንኳን ሚዲያ ላይ ወጣ ያወራች ልጅ እንዴት ነው፣ ስለዚህ ልጅ ያላወራችው? ይሄ ልጅ ከየት ነው የዘነበው? ከየት ነው ዱብ ያለው? ከሰማይ ወይስ ከመሬት ፈንቅሎ ወጦ ነው? ምንድን ነው? ማን ልጁ? ብሩክስ ምንድን ነው የተፈ፣ አሁን አንዳንዶቻችሁ ስራ ነው ይስሩበት የምትሉ ሰዎች አላችሁ። ይስሩ። መስራት እኮ ብዙ ሰዎችም ሁሉም እየሰሩ ነው የሚገኙት። ግን እነዚህ ልጆች ችላ ችላ እያልናቸው እንዳኔር ነው ስራ ነው እያልን ችግር ሲያጋጥማቸው ጸጥ ብለን ማየት እንደሌለብን ነው የምንረዳው። በቃ ምንም ነገር የሚሆን ምንም ነገር፣ ብሩክ እውነታውን ማወቅ አለበት። እንደ ባለፈው ጥሎ መፈርጠጥ የለበትም። ጥሎ መሄድ የለበትም። አይኖ በጣም ከባድ ነው። ዱብዳ ነው። ምክንያቱም ሀይሚ በዚህ ልክ መዋሻት ከቻለች በዚህ ልክ ብዙ ነገሮችን መደበቅ መያዝ ከቻለች፣ ነገ ምን ልትደብቅ ትችላለች? ነገ የሆነ ነገር ተፈጥሮ ጭራሽ ላትናገር ነው ማለት ነው። ለብሩክ ይሄ ስሜት በጣም ከባድ ነው። ይሄ መልሷ በጣም ከባድ ነው። ከሚባለው በላይ ከሱ ፊት ላለማዋረድ ብሎ እንግዲህ እሱን ወደዛ ሸኝቶ ስልክ ቁጥሩን ተቀብሎ ነው ሀይሚን ይዟት ወደ ቤት የሄደው። ምን ሊያወሩ ይችላሉ? ምን ሊባባሉ ይችላሉ? ብዙ ጥያቄዎች አሉት ብሩክ። ሀይሚም መልሱን መልሳለች፣ ግን በቃ ብሩክ ይረዳት ነው ምለው። እንደምትወደው እንደምታፈቅሩ አይኗ ላይ ያስታውቃል። ምንም መናገር ራሱ አይጠበቅባትም። እነዚህ ሰዎች እንግዲህ አንድ ችግር አለቀ ሲባል ሌላ ችግር እየፈጠሩ አንድ ነገር አለቀ ሲባል ሌላ ነገር እያመጡ እነሱን ለመለያየት ነው። በቃ እያ አሁን ይውላችሁ በምርፌ ቀዳዳ ይሾልካሉ። ከዚህ በፊት እኔ በደንብ እስከ ጥግ ድረስ ነግራችኋለሁ። ሀይሚንና ብሩክን ለማለያየት ብዙ የሚመጡ ፈተናዎች አሉ። ብዙ ነገሮች፣ ብዙ ችግሮች፣ ብዙ አዳዲስ ነገሮችን እናያለን። ግን ሀይሚና ብሩክ ጠንካራ ካልሆኑ፣ ልብ ለልብ በደንብ ካልተያያዙ ከባድ ነው ፈተናውን ውርጅብ በቃ ወጀብ አለ። ይህንን ወጀቡን ይህንን ማዕበሉን የሚቋቋሙት በደንብ በቃ ጸንተው መሬት ይዘው የእውነት ከላይ ከላይ ፍቅር አይደለም፣ ትክክለኛ እውነተኛ ፍቅር ይዘው ትክክለኛ አምላካቸውን ፈጣሪያቸውን ይዘው ወደፊት መሄድ አለባቸው፣ መቀጠል አለባቸው ብዬ ነው የማስበው። ይሄ ነገር የእውነትም ሆኖ ከሆነ ከሀይሚ ከመልሷ እንደተረዳሁት የፍርሃት ስሜት አለ፣ ብዙ ነገሮች አሉ። ግን የተጠራጠርኩት ነገር አለ። ሊሆን ይችላል፣ ግን በቃ ብሩክ ለእሷ ብለ ዋጋ ብዙ ነገሮችን እስከ ብዙ እስከ ጥግ ድረስ ሄዳል። ስለዚህ እችል ልጅ መረዳት አለብ ነው ምለው አይ ነው ለተቀማጭ ሰማይ ቅርቡ ነው የሚባለው። ፈረጃ ያድርገን። መፍረድ በጣም ከባድ ነው። ብሩክ እንረዳሃለን፣ እውነት አለህ። ግን ቢያንስ ይህን ነገር ይህን ሰይጣን ማሸነፍ የምትችለው የመጣውን ሰይጣን የመጣውን ማዕበል የመጣውን ወጀብ ማሸነፍ የምትችለው ብሩክ አንተ ስትሸነፍ ነው። ለዛሬ ተሸነፍ። በቃ ከሰው ልጅ ስህተት አይጠፋም። ብዙ ነገሮች ይኖራሉ። እሱን ዛሬ አጣርተን የምንደርስበት ነገር ይኖራል። ግን ብሩክ ምንም ነገር ኢቨን እንኳ ይሄ ነገር እንኳን ተፈጥሮ ተከስቶ እንኳን ከሆነ ተረዳት፣ በቃ ያለምንም ምንም ማቅማማት። ሰይጣኖች አፍረው ይመለሱ። በእሷ ላይ የተነሱ ሰዎች በአንተ ፍቅር በአንተ ደስታ የሚቀኑ በሁለታችሁ መለየት ደስተኛ የሚሆኑትን ሰዎች አሳፍረ መመለስ አለብህ። በቃ ምንም ነገር ይሁን፣ እመናት ዋጋ ክፈልላት፣ በቃ ይቅር በላት። የእውነቴን ነው የምልህ፣ መሸነፍ ጥሩ ነገር ነው። አንተም አልሸነፍም እሷም አልሸነፍም ተጸጽታለች። በጣም ፍርሃት ውስጥ ነበረች። መልስ እንኳን ስትናገር መንተባተብ ነበር። ይህን ፎቶችን እዩት። ይህን ፎቶቸውን እዩት። ጅማሯቸው እንዲህ ያምር ነበር። በጣም አበባ ነበር የሚመስሉት። አስቡት፣ ስኬት እየመጣ ሲሄድ ብሩክ የተሻለ ደረጃ ላይ የተሻለ እቅድ የተሻለ ህልም ሲይዝ በመሀል ደግሞ የሚመጣውን ሰይጣን ተመልከቱ። ስለዚህ ይህንን ሰይጣን ማሳፈር አለባችሁ፣ መመለስ አለባችሁ ብዬ ነው የማስበው። ሀይሚ በጣም በሚያሳዝን ሁኔታ እንደምታያት ተወኝ በቃ ብላ አልቅሳለች። በቃ በጣም ነው ቅመሟን መቼም አልተውሽም ብሏል። መቼም አትተዋት በቃ። መቼ እና ብሩክ ራሱ ገብቼ ሼር ያደርገው ነገር ካለ ብዬ ነበር። ቪዲዮውን ራሱ ሼር አላደርገም። ይሄ የቆረጠ ነገር ነው። በጣም ዛሬ እኔ በጣም ፍርሃት ውስጥ ነው ያለሁት፣ በጣም ከሚባለው በላይ። ብሩክ እውነት አለው፣ ብሩክ እውነት አለው ግን ደግሞ ሀይሚን በጣም አሳዝናኛለች አንዳንዴ ነገራቶች እንደዚህ መስመር ይዛሉ እዚህ ቦታ ይደርሳሉ እዚህ ላይ ይደርሳሉ ብለን ሳናስበው ድንገት ህይወታችን ላይ መጠው ብትንትናቸውን የያዝነውን ሁሉ የሚበታትኑብን የካብነውን ሁሉ ነገር የሚንዱብን ብዙ ነገሮች አሉ ብቻ የሀይሚንና የብሩክን መከፋት መለየት መጣላት መጨቃጨቅ አያሳየን አምላክ ደግሞ እንዳደርጓቸው በቃ እዚህ ምድር ላይ ከኛ በላይ ችግር የለም። ችግሮቻችን ከኛ በላይ ሊሆኑ አይችሉም። እኛ ከችግሮቻችን በላይ ስለሆንን ችግሮቻችን መፍታት እንችላለን፣ ወይም ደግሞ መፍትሄ የሌለበት ችግር የለም። ፈተታችሁ አንድ ሆናችሁ በሳቅ በደስታ እንደምትመጡ ተስፋ አደርጋለኝ። ግን ደግሞ እኔ እንደተረዳሁት ቁጭ ብዬ ማሰብ ጀመርኩ። ምን ሆኖ ይሆን? ምን ተፈጥሮ? ምን በምን ምክንያት እንደዚህ? ብዬ ነገራቶችን ቁጭ ብዬ ማሰብ ስጀምር ሀይሚም አንዳንዴ አንድ ልቤ ሀይሚ ተገዳ ነው ይለኛል። ሁለተኛው ልቤ ደግሞ አይ አይደለም። ሀይሚማ የሆነ ቀን ላይ የሆነ ስህተት ሰርታለች። በቃ ያንን ስህተቷን ሊጠቀምበት እየሞከረ ነው እላለሁ። ሁለት ሶስተኛ ደግሞ በቃ ይሄ ነገር ፕራንክ ሊሆን ይችላል። ሀይሚን አታቋትም እንዴ አለችኝ አንዷ። ሀይሚ እኮ በጣም ፕራንክ ትሰራለች። ሀይሚ እኮ እስከ ጥግ ድረስ ፕራንክ ማድረግ ትችልበታለች ብላችኋል። እኔ ፕራንክም ቢሆን እራሱ በቃ ቅሬታ አለኝ፣ መቆም ያለበት ነገር ነው ብዬ ስለማስብ ማለት ነው። እና ከዚህ ሁሉ ፕራንክ ነው ልጁ አስፈራርቷት ነው ወይስ ደግሞ የእውነትም ሀይሚ ይሄን ነገር አድርገዋለች። ከብሩክም ከተመልካችም ከቤተሰብም ደብቃ ይሄን ነገር አድርገዋለች። የእውነት ቀለበቱን እጇ ላይ አድርጋ ነበር። ከዚህ ልጅ ጋር ግንኙነት ነበራት። አይዶን ነው፣ አይዶን ነው። እኔ ቢኖርም መልሴን አይታችሁታል፣ ሰምታችሁታል። በቃ ፍትሃዊ ነው መሆን የምፈልገው። የሀይሚና የቡራን መለየት አልፈልግም። ስለዚህ ምንም ነገር ይሁን፣ ምንም ዋጋ ይክፈልላት። በቃ ብሩክ ተጎድቶም ተናዶም ተበሳጭቶም ምን ብሎም በቃ ሀይሚን መረዳት አለበት። ካልሆነ ግን እሱም ሌላ ምላሹ ጥሩ የማይሆን ከሆነ የመጣው ሰውም ሕይወታቸው ላይ በቃ ድጋሚ በጣም ከባባድ ነገሮችን የሚያደርግ ነው የሚመስለኝ። ብቻ ግን ማታ በሚመጡት ቪዲዮ ደግሞ ሰፋ ያለ ኢንፎርሜሽን መረጃ ይኖረናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ግን እባካችሁ በጣም ከልብ የምትወዷቸው ሰዎች የእነሱን መለየት የማትወዱ ጅማሯቸውን አይታችሁ ፍጻሜያቸው ይመር ስትሉ ስትጸልዩላቸው ስታበረታቷቸው የነበራችሁ ልጆች በቃ ዱአና ጸሎት አድርጉላቸው። ምንም አይነት ማዕበል፣ ምንም አይነት ወጀብ፣ ምንም አይነት ነገር ቢመጣ፣ ምንም አይነት ችግር ቢመጣ ወደ ራሳቸው ተመልሰው አንድ ላይ ሆኖ እንድናያቸው፣ ችግሮቻቸውን ፈትተው በሳቅ እንድናያቸው በጸሎታችሁ በዱአችሁ አስቧቸው። ላለው አብራችሁ ስለነበራችሁ አመሰግናለሁ። ቸሮር ያሰማን። ሰላም አሉልኝ።